አቡዬ ወይዬ፣ ነፂ መታለች። ይኸው ነፂ ላስገባት ኔትወርክ አሰቃያት። ኧረ ምንድን ነው? ቆይ አንቺ አዲስ አበባ እየኖርሽ እንደዚህ ኔትወርክ የሚያሰቃየን ምንድን ነው? የሬድዬ ወንድሜ ክበርልኝ፣ እኔ እምላካለሁ። አቡዬ እንዴት ቆየሽ? ከናነ ነኝ። ቆይ የአንቺው አዲስ አበባ ነው የምትኖሪው? አዲስ አበባ ነው። ይህ ስልኩ ነው። ምንም አይሰራም ስልኩ። መጀመሪያ በልጅቷ እኮ ይሻል ነበር። ስልኩ ኔትወርክ አይስብም አቡዬ። ምን እንደሆነ አላውቅም። መሲ ብርጅቱ ነው የሰጠችሽ ስልክ አዲሱ? አዎ። ያ የለ እኩልሽ። አዎ፣ እሱ እኮ ነው። ኔትወርክ አይስብም። ለምን እንደሆነ አላውቅም።

ይነቀላት እንዴ አሁን፣ ሰራ ሰራ የበሰጠዋት እኮ እኔ ሁለት ሰው ባሁለት ሰብስክሪፕሽን ለአንድ ሰው ከሚሆን ያንቺን ለሌላ ሰው ላሰጥ ነበረ። በቃ ሁለታችሁም ለአንድ ሰው ሰጣችሁ፣ ችግር የለም። እኔ ብዙ ሰው ሰው እንዲበዛ ነው። ሰብስክራይበሩ በበዛ ቁጥር እነዚህ ቁጭ ብለው የወንድ ሴቶች ተሰብስበው ሪፖርተር ጉዳይ የሚል ሀቡ እዩ ቤቴ ትንሽ ቀን ሽንዳፍለቃ ሚማር ይኸው እናንተ በረዳን ፓርቲ ተከራይታ ፍራሽ ገዝታ ይሄን ይመስላል ቤቷ። ልታመሰግናችሁ ነው የመጣቸው። ደስ ይላል በጣም። በእናትሽ ይኸው እንዴ በማንድ ሰለ እንዴ የምታበስ ምንድን ነው? እዛ ጋር ነዚ ይኸው ስቶፍና ስቶፍናት፣ አንድ እናት ስቶፋ። ማለት ምንድን ነው? እስኪ ጠጋ አድርጊው ማለት ማንደጃ ይመስላል የሚሰካ አለው ይሄ አሁን ስቶቫላለችም አንድ ናት። በሶኬት ነው የሚሰራው። የውስጥ ሀገር ማለት ነው፣ የኢትዮጵያ የኢትዮጵያ የሀገር ውስጥ ይኸው። ቡና ፍልተን። በስንት ተከራየሽ? ስምንት ስምንት ኢትዮጵያ ኑሮ በጣም በቃ አይሻት በቃ ይችናት ያለች ያለያ ኮርኒስ ስለራሱ የእንትን ነው፣ ግቢ ብቻ ነው መንከራይ በላችኝ የበላችኝ ብታይ ማለት ነው። እንትኑ እያለች ይሄ ውለጅ ይሄ ምንድን ነው የሚባለው፣ ተለብይን ውረጅ ተለብይን ሞባይል ብሰጣት ምንም ብላት ግን ታም በቃ ትንሽ ናት እንጂ ጽድት ግቢው ነው። እኔ ደግሞ የፈለግኩት ለልጅ አሪፍ ነው ግቢው፣ እንዳለላኩልሽ ማለት ነው። ተለቅ ያለ ነው

ከርኖን የሚለውን አሁን ጠፋ ያለው ማሬ አጥፊና ወይ አብሪው ድጋሚ ኔትወርክሽ ይሆናል። አሁን አሁን በራ ሀቡ በያት እሺ፣ እሺ። ሞባይል አሳይን። ቀድም ጀምራ እኮ ነው። እሺ፣ ቆይ ላሳይሽ። ያው ቢቢበሩ ስለሚሰጥ አትሮጥብሽም። አንቺ ምግብ ስትሰሪ ወይ ቤት ስታጸጂ፣ ምናምን አትሮጥብሽም። በዛ እኮ ነው። ወይኔም ይሄም የፈለግኩት አዎ፣ በዛ ነው። ግቢ በደንብ እንትን ያለ ነው የተዘጋ ነው። እሳይ ተመስገን። እንኳን ልጅሽ እቅፍሽ ገባች፣ እንኳን ቤት አገኘሽ። እና ደግሞ ስራ ፈልጊ ስራ። አዎ እፈልጋለሁ። አሁን በጣም እንትን ሆነች፣ የሚጣ እንጂ እፈልጋለሁ። ወይኔማ በቃ ተኝታ ሁሉ አታምንም፣ ታቅያለች። ተኝቼ ሁሉ በሌሊት እንትን ታደርጋለች። የሆነ ትዳር ትሰኛለች፣ የትነሽ ምናምን ትለኛለች። እና በቃ እንጂ እፈልጋለሁ። አሁንማ ከእግዚአብሔር ጋር እንትን አርጋል። አዎ እንግዲህ አመሰግናለሁ። እግዚአብሔር ይስጥልኝ። አንደኛ ሀቡዬ ከዛ ቤተሰቦችሽ ለዚህ ያደረሳችሁኝ ከልጄም ከምኔም እና እግዚአብሔር ይስጥልኝ፣ ተባረኩ። በጣም ነው የማመሰግነው፣ ለእኔ እንደደረሳችን ለሁሉ እንግዲህ ለታመመ ለምንም ለምን በጣም አመሰግናለሁ፣ እጅግ እጅግ አድርጌ እንግዲህ እግዚአብሔር ይስጥልኝ። አሚን፣ ሀቡዬ እኔ ውድ ሀቡዬ፣ እድሜና ጤና ይስጥሽ፣ ተባረኪ። በልጆችሽ የወግ የማርግ ያሳይሽ። ሁላችሁም የረዳችሁኝ እድሜና ጤና የልጃችሁ ጥሩ ነገር ያሳያችሁ። በጣም አመሰግናለሁ ለእኔ እንደረዳችሁ፣ እግዚአብሔር እናንተም ያሰባችሁት ሁሉ ይርዳችሁ። ማንም እግዚአብሔር ነው የሚያውቀውና የውስጣችን እግዚአብሔር ያሰባችን ሁሉ እድሜና ጤና ይስጣችሁ። አመሰግናለሁ፣ እግዚአብሔር ይስጥልኝ እጅግ አድርጌ ነው ሀቡዬ። በጣም ነው የምወድሽ የማከብር። በውስጥ አካባቢሽን ትነግሪኝ እሺ? እሺ። እሺ

እንዳንቺ አይነት ሰው ነው እንግዲህ እናጥፋ የሚሉት እኮ፣ ከቲክታክ መንደር ወላሂ፣ ሀቡ። እኔ እንጃ፣ እኔ ቃላት የለኝም። እነሱ መልካም ነገር አይወዱም፣ ዝም በያቸው። ስድብ የሚወድ ይከተላቸው። መልካም አዎ ሰብስክራይብ ለመሆን ሰው ይጋብዝክ፣ እንጂ አምስት ዶላር ነው። አንድ ሰው ሰብስክራይብ ለመሆን አምስት ዶላር ነው፣ እና ያው በክሬዲት ካርድ ስለሆነ አንተ ኢትዮጵያ ውስጥ ስላለህ፣ እስቲ ጋብዙልኝ አንዳችሁ፣ ዮሐንስን ሰብስክራይበር እንዲሆን ኢንስትራክሽን ያመጣልኝ። አዎ እኮ ሰብስክራይብ ለማድረግ አምስት ዶላር ስለሚጠይቅ ነው፣ በክሬዲት ካርድ ነው የሚከፈለው። እኳ አንድ ሰው ይጋብዝክ አለው። ደብል እንዳይሆነ ሀቡ፣ እንዳይቀድሙ ኖ ቋይ እኮ እኔ ያለ ሰው እንትን ይለዋል። ቋይ መግፊራይ ሁለት ሰው እንዳይሆን በቃ እሺ። ሌላ ሰው የለም፣ ትንሽ እንጠብቅ። ሌላ ሰው ድንገት ሰብስክራይብ ካደርገው ደብል እንዳይሆን ሆን ይችላል። አንድ ቁጥር እየጻፍኩ ቤተሰብ ነው እኮ ነው የሚለኝ። እስኪ የሆነ ነገር ጻፍታች። ኖ እንደዚህ ትነኪዋለሽ፣ ዮሐንስን ስትነኪው፣ ከዛ ድጋሚ እንትኑን ትነኪውን ፕሮፋይሉን ስትነኪው እዚህ ጋር ይመጣልሻል ቤተሰብ የሚለው ሌቭሉ መጀመሪያ፣ ከዛ ሜንበር፣ ከዛ ቤተሰብ ሚለው። የሆነ ሰው አርቦታል እስቲ ጻፍ። የሆነ ሰው ጋብዞሃል ኦልሬዲ። በቃ እንዳትጋብዥው ሁለት ደብል እንዳይሆን። ጻፍ የሆነ ነገር። ያው እኔ ጋበዝኩት፣ እኔ የጋበዝኩት። ተባረክ ያሬድዬ ወንድሜ፣ ክብር በል ተጋብዘካል ኦልሬዲ። ሰብስክራይበር ነገር ኮመንት ላይ ጻፍ ስምክ ቦግ ብሎ ይወጣል እኮ ጻፍ። እሺ ምን ጻፍክ? ስሜን ስሜን። ከስምህ ጎን ምን አለ? ቤተሰብ የሚል በቢጫ አለ። ያ ሰብስክራይብ ኮንስትራክሽን እኮ መጥቶልኝ ነው። ወደ ላይ በትልቁ ስታረግኝ ይመጣል። አው እንደገና፣ ሰብስክራይበር የሆኑ ሰዎች ብቻ ናቸው እንደዚህ መኮመት የሚችሉት። አይክ አሁን ሱሱ ምጽፎናይክ ፎቶዬን የተለያየ ስቲከር ምናምን። ሌላው ሰው ኖርማል ኮመንት ነው መጻፍ የሚችለው። እናንተ ሰብስክራይበሮች ኮመንታችሁ ጎልቶ እንዲታይ ትልልቅ ስቲከሮች ይህን የሚያክል ስቲከር ምናምን ማድረግ ትችላላችሁ። ለሰብስክራይበሮች ብቻ ያለ እንደዚህ አሁን የስ ከፎቶዬ ጋር የሚጽፉት ኮመንታችሁ ጎልቶ እንዲታይ ኮመንት፣ እዚህ ቤት ሰው ስለሚበዛ በቀላሉ ኮመንታችሁ ይታያል። ሁላችሁም እስቲ ሰብስክራይበሮች ፎቶ ያድርጉ ኮመንት ላይ